ጠቅላይ ሚኒስትር ዶክተር አብይ አህመድ ከቪየትናም አቻቸው ሚንቺን ጋር ያደረጉት ውይይት የሁለቱን ሀገራት ትስስር ለማጠናከር በር ከፋች መሆኑን ገለጹ። ጠቅላይ ሚኒስትሩ በቪየትናም ለተደረገላቸው ደማቅ አቀባበልና የክብር መስተንግዶ አመስግነው ኢትዮጵያና ቪየትናም የሚያመሳስሏቸው በርካታ ጉዳዮች አሏቸው ብለዋል። ይህ ሀሳብ ልውውጣችን በሁለቱ ሀገራት መካከል ለጠንካራ ፖለቲካዊ ዲፕሎማሲያዊና ኢኮኖሚያዊ ትስስር በር ከፍቷል ሲሉም ገልጸዋል። የተባበሩት መንግስታት በኢትዮጵያ እየተከናወኑ ያሉ ግጭትን የመከላከልና የሰላም ግንባታ ስራዎችን እንደሚደግፍ አስታወቀ። የሰላም ሚኒስትር መሐመድ ኢድሪስ ግጭቶችን ለመከላከልና ሀገራዊ የሰላም ግንባታ ለማሳደግ በትብብር መስራት በሚቻልባቸው ጉዳዮች ላይ በኢትዮጵያ ከተባበሩት መንግስታት የሰብአዊነት ጉዳይ አስተባባሪ ጋር ተወያይተዋል። ኢትዮጵያ ከአዲሱ የአፍሪካ ህብረት አመራር ጋር በቅርበት እንደምትሰራ አረጋገጠች። በአፍሪካ ህብረት የኢትዮጵያ አቋሚ ተወካይ አምባሳደር ሂሩት ዘመነ አህጉሪቱ የአየር ንብረት ለውጥና ግጭትን የመሳሰሉ በርካታ ችግሮችን እየተጋፈጠች መሆኗን ገልጸው፣ እነዚህን ፈተናዎች ለማለፍ ጠንካራ አመራር ያስፈልጋል ብለዋል። በትምህርት ለትውልድ ንቅናቄ 54 ቢሊዮን ብር በመሰብሰብ 6815 አዳዲስ ትምህርት ቤቶችን መገንባታቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። በዘንድሮ የትምህርት ዘመን የአስራ ሁለተኛ ክፍል ተማሪዎችን የማለፍ ምጣኔ ለማሻሻል በርካታ ስራዎች እየተከናወኑ እንደሚገኙም ሚኒስትሩ ጠቁመዋል።